አሸዋ ቴክኖሎጂ ለኢርቡ ያበለጸጋቸውን ሲስተሞች አስረክበም በዛሬው ዕለት በአሸዋ ቴክኖሎጂ ዋና ቢሮ አሸዋ ቴክኖሎጂ ለኢርቡ ጀነራል ቢዝነስ ግሩፕ ያበለጸጋቸውን የሰው ኃብት አስተዳደርና የኦፕሬሽን ሲስተሞች ርክክብ መርሃ ግብር አካሂዷል። የአሸዋ ቴክኖሎጂ ዋና ሥራ አስፈጻሚ አቶ ዳንኤል በቀለ ለታዳሚዎች የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ አሸዋ ቴክኖሎጂ ከፍተኛ ጥራት ያላቸውና ለእያንዳንዳቸው ቢዝነስ ችግር በልኩ የሆነ የቴክኖሎጂ መፍትሄዎችን እያቀረበ መሆኑን አንስተው የኢርቡ ጀኔራል ቢዝነስ ግሩፕ አመራሮች አሸዋን ምርጫቸው አድርገው በመምጣታቸው ላቅ ያለ ምስጋናን አቅርበዋል። 9ሺ ሰራተኛ ያለው ተቋም ጋር የሚያስተዳድር ተቋም ጋር አብሮ መስራት በጣም ትልቅ ነገር ነው። እንደ ሀገርም እያደረጉ ያሉትን ነገር መደገፍም ነው። ስኖት ኦንሊ ትራንዛክሽናል ብቻ አይደለም ማለት ነው። ከዛ የበለጠ ተደጋግፎ በአንድነት የተሻለ ቁም ነገር መስራትንም በደንብ የሚያሳይ ነው እና ስለ መርጣችሁን አብራችሁ ስለምሰሩ በጣም ደስ ብሎናል። አይሆፕ በደንብ እንደምናኮራችሁ ባለሙሉ ተስፋ ነኝ። የኢርቡ ጀነራል ቢዝነስ ግሩፕ ዋና ስራ አስኪያጅ የሆኑት አቶ ተረፈ ገብረ ስላሴ በበኩላቸው ይህንን ሲስተም ከማሰራታችን በፊት ሌሎችንም ድርጅቶች አይተናል፣ ነገር ግን በሁሉም መስፈርት የተሻለ ሆኖ ያገኘነው አሸዋ ቴክኖሎጂን በመሆኑ መርጠነዋል ያሉ ሲሆን አክለውም በሰራችሁት ስራ ስለተደሰትን በሄድንበት ሁሉ ስለ አሸዋ ምስክርነታችንን እንሰጣለን፣ ቃላችሁን በመፈጸማችሁም ደስተኞች ነን ሲሉ ተደምጠዋል። አሸዋ ቴክኖሎጂ በብቃቱም በስራውም አመንበት። ስለዚህ የመጣውን ከእናንተ በታች ያመጡ ፋይናንሻል ያመጡ አሉ፣ ነገር ግን አልመረጥንም ምክንያቱም የምታየው ፋይናንሻሉ ብቻ ሳይሆን ኳሊቲም ጭምር መሆን ስላለበት። በአሸዋ ቴክኖሎጂ ስማርት ኢአርፒ ፕሮጀክት ዋና ማናጀር የሆኑት አቶ አዲስ አለማየሁ ደግሞ ከኢርቡ ጄኔራል ቢዝነስ ግሩፕ ጋር ስለነበረው የሥራ ሂደት፣ ሲስተሞቹ ስለሚፈቷቸው ችግሮች፣ እንዲሁም አጠቃቀማቸው በዝርዝር ካብራሩ በኋላ ይህ ፕሮጀክት እውን እንዲሆን አብረዋቸው ለነበሩ የሥራ አጋሮቻቸው ብሎም ኢርቡ ጄኔራል ቢዝነስ ግሩፕ ለፕሮጀክቱ ራሱን የቻለ የፕሮጀክት ማኔጅመንት ቡድን አቋቁሞ በቅርበት ሲከታተል ስለነበረ ለሁሉም አካላት ምስጋናቸውን ችረዋል። በኢርቡ ጀነራል ቢዝነስ ግሩፕ የፕሮጀክት ማኔጀር የሆኑት አቶ ኦሊ ተረፈ ስለነበረው ቅርብ የሥራ ሂደትና ፕሮጀክቱ ስለቀረፋቸው ችግሮች ልዩ ልዩ ነጥቦችን ካነሱ በኋላ በሁለቱ ድርጅቶች መሃል በነበረው ግንኙነት ደስተኛ መሆናቸውን ጭምር ገልጸዋል። በመቀጠል ኢርቡ ጀነራል ቢዝነስ ግሩፕ ለአሸዋ ቴክኖሎጂ በሥራ ሂደቱ ላይ ለነበረው የእኔነት ስሜትና ያልተቋረጠ ገዛ የምስጋናና የእውቅና ሰርተፊኬት አበርክተዋል። ዝግጅቱ የኬክ ቆረሳና የቡድን ፎቶ መርሃ ግብር ተከናውኖ መቋጫውን አግኝተዋል።